አንድነትና ወንድማማችነት በተግባር የሚታይበት የኢሬቻ በዓል የተጣላ የሚታረቅበት የተራራቀ የሚገናኝበት የተፈጥሮ ሕግ ሳይዛባ ለመቆየቱ ወደፊትም ሚዛኑን እንደጠበቀ እንዲቀጥል ለፈጣሪ ለምለም ሳር ተይዞ ምስጋና የሚቀርብበት በዓል ነው። የኦሮሞ ሕዝብ በክረምት ወራት ዝናብን ለሰጠው ፈጣሪ በቀጣይም ቡቃያውን ከየትኛውም የተፈጥሮ አደጋ ጠብቆ በሰላም ወደ ጎተራ እንዲገባ ፈጣሪን በጸሎት ይማጸናል። የምስጋና፣ የሰላም፣ የወንድማማችነት ምልክት በሆነው ኢሬቻም ጤናና በረከትን የሰጠውን ፈጣሪ በአንድነት ያመሰግናል። ይህንን የጋራ እሴት በድምቀት ለማክበር የበዓሉ ታዳሚዎች ከየአቅጣጫው ተጉዘው በዓሉ በሚከበርበት ስፍራ ማልደው ይሰባሰባሉ። የገዳ ስርዓት አንዱ አካል የሆነው ይህ በዓል የኦሮሞ ህዝብ ፈጣሪውን የሚያመሰግንበት ባህል፣ ማንነት፣ ስርዓትና ልምድ ነው። ይህ የሁሉም የበላይ ለሆነው ፈጣሪ በአባ ገዳዎች መሪነት በውሃ ዳርቻ ወርዶ ምስጋናን ያቀርባል። በመስከረም ወር በሆራ ፊንፊኔና በሆራ አርሰዲ የሚከበረው ይህ ክብረ በዓል የክረምት ወራት የዝናብ የደመናና የጭጋግ ወራት በሰላም በማለፉ ምስጋናን በማቅረብ በወንዞች ሙላት ምክንያት የተራራቀ ዘመዳ ዝማድ በባህል ልብስ ደምቆ ይገናኛል፣ ይጠያየቃል። ሁሉም ሰው በእኩልነትና በፍቅር ተሰባስቦ የሚያሳልፈው ይህ በዓል የመታደሻ ባህላዊ ምልክት መሆኑ ይነሳል። የኦሮሞ በዓል ብቻ አይደለም። ለሁሉም ብሄረሰብ በዓል ስለሆነ አብረን እንከበራለን። ኢትዮጵያ ያሉትን አንድነታችን፣ ውብነታችን፣ እኩልታችን በጣም እየተበለጠ ስለሆነ እኔ ደስለኛል። ሬቻ ከምስጋናና ከወንድማማችነት ባሻገር ባህላዊና ጥበባዊ እሴቱ የዳበረ የህብረተሰቡን አለባበስ አኗኗርና የመተሳሰብ ባህልን በማጉላት የሚደምቅ የአደባባይ በዓል ነው። ይህ ክብረ በዓል ከኦሮሞ ህዝብ በተጨማሪ በርካታ ብሔር ብሔረሰቦች በጋራ የሚያከብሩት እንደመሆኑ ከጊዜ ወደ ጊዜ በህዝቦች መካከል ያለውን መስተጋብር የሚያጎለብት እሴት መሆኑ እየተጠናከረ መምጣቱ ይነገራል። ኢትዮጵያዊነትን የሚያሳይ ከየክልሉ ከየአካባቢው የተሰባሰበው ህዝብ አንድነቱን የሚገልጽበት መንገድ ስለሆነ አምልኮ የእግዚአብሔርን አምልኮ የሚያሳዩበት ክረምቱ አልፎ በጋው የሚቃረብበትን ጊዜ ወይ ጸደዩ የሚመጣበትን ጊዜ እያዩ እየተደሰቱ ክረምቱ በሰላም ሂደዋል እና በጋውንም ደህና አድርስልን ከዛም ወደ ዝናቡ እንደገና በሰላም መልስልን ብሎ ፈጣሪን የሚያመልኩበት የሰላም እሴት በመሆኑ የጋራችን ኢሬቻ በአዲስ አበባ ሆራ ፊንፊኔና ከቢሾፍቱ ሆራ አርሰዲ በተጨማሪ በተለያዩ አካባቢዎች ባህላዊ እሴቱን በጠበቀ መንገድ በድምቀት ይከበራል። እንቀጥላለን፣ እዚሁ ጉዳይ ላይ ነው የምንቆየው የኢሬቻ በዓል የኦሮሞ ሕዝብ ብቻ ሳይሆን የመላው ኢትዮጵያውያን የእርስ በርስ መከባበር እና አንድነት የሚንጸባረቅበት በዓል መሆኑን አባገዳዎች ገልጸዋል። በተለይም ይህንን የሚያመላክተው ቀደም ሲል በምን ተስኖት ማዘገባችን እንደተመለከት ነው። የተለያዩ ብሔር ብሔረሰቦች በዚህ በኢሬቻ ክብረ በዓል ላይ ተገኝተው በጋራ እያከበሩ ነው። ይሄ ደግሞ አብሮነትን የሚያሳይ ነው። አንድነትን በደንብ አድርጎ አጉልቶ የሚያሳይ ከመሆኑ ጋር ተያይዞ ኢሬቻ ለሀገር ማንሰራራት የሚለው ሀገር በአብሮነት በአንድነት ታድጋለችና የምትገነባነችና ምናልባት ለሀገር ማንሰራራት ሲባል ከዚህ መነሻነት ኢሬቻን በብዙ መንገድ ሀገርን በማንሰራራት ሀገርን በማሳደግ በአብሮነት ወደፊት ለተያዘላቸው ሀገር እንደ ሀገር ማደግ ላለባት ምዕራፎች ትልቁ ሚና ይጫወታል። በተለይ ከዚህ ቀደም ሲል ካነሳ ሀሳብ ጋር ተያይዞ የበዓሉ መሰረታዊ የሰላምና የማቀፍ ሴቶች የሀገሪቱን ብሔር ብሔረሰቦች በጋራ የሚያከብሩበት መድረክ እንዲፈጠርላቸውም አድርጓል እና ይህንን አንስቶ ደግሞ ተስፋዬ ለሜሳ በተከታዩ ዘገባ የሚነግረን መረጃ ይኖራል። የኢሬቻ በዓል የምስጋና በዓል ብቻ አይደለም። ይህ በዓል ከክረምቱ ጭጋጋማና አስቸጋሪ ወቅት ወደ ጸደይ ወራት ለምለምነትና ተስፋ መሸጋገራቸውን የሚያመለክት ነው። ይህን የምስጋናና የአብሮነት ጉዞ ታዲያ ከአባገዳዎች ጋር በመሆን በዚህ በሆራ አርሰዲ ሐይቅ ዳርቻ ላይ የምናወራው ይሆናል። አብራችሁን ቆዩ። ሰላም ነው። የዘንድሮ በዓል በተለየ ሁኔታ የኢትዮጵያን ብዝሃነት የሚያንጸባርቅና የሕዝቦችን ትስስር የሚያጠናክር እንዲሆን ይጠበቃል። ወይዋኒ ነጋላ ኦሮሚያ የብሄርና ብሄረሰቦች አብሮ የሚኖሩት ናቸው። ይሄንን አብሮ እንዲኖር የሚያረገው ደግሞ በገዳ ሥርዓት የሚተዳደር በእሬሳ አንድ ላይ ሆኖ ተውቦ አንድ ላይ ተውቦ ወደ መልካ የምናረገው የምናረገው በተለያዩ ቋንቋዎች እየዘፈን በተለያዩ ልብሶች እየተዋም ወደ መልካ ወደ ቀሩ መክፈቻ የምናረገው እሬሳ የመልካ እሬቻ ይባላል ማለት ነው። የሚያዋስኑት ክልሎች ከአማራ፣ ከጋምቤላ፣ ከበኒሻንጉል፣ ከሲዳማ፣ ከመካከለኛ ኢትዮጵያ፣ ከኢትዮጵያ ሱማሌ የሚመጡት ያዛምዳል ማለት ነው። አንድ ያደርጋል ማለት ነው። ይህ የማቀፍና የመቀበል ጥሪ ከበዓሉ መሰረታዊ ፍልስፍና የሚመነጭ መሆኑን የሚናገሩት ሌላኛው አባገዳ የኢሬቻ እሴቶች ለሁሉም ሰላም ወዳድ ሕዝቦች የተሰጡ የጋራ ሀብቶች መሆናቸውን ያብራራሉ። ኢሬቻ ውስጥ ጥላቻ የለም። ጦርነት የለም፣ መጣላት የለም። ኢሬሳ ቦታ ጦር ይዞ መምጣት የለም፣ ጩቤ ይዞ መምጣት የለም። ኢሬቻ ሰላም ነው። ኢሬቻ ሰላም ስለሆነ ለኦሮሞ ብቻ ሳይሆን ለብሔር ብሔረሰቦች ሰቦች ለሰው ልጅ ሁሉ ሰላም ነው። በቢሾፍቱ ሆራ አርሰዲ ሀይቅ ዝግጅቱ ሲጠናቀቅ የሚጠበቀው የተሳታፊው ቁጥር ብቻ ሳይሆን በዓሉ የኢትዮጵያን ብዝሃነት በውበት አጅቦ የሚያሳየና የህዝቦችን የአብሮነት ስሜት የሚያድስ እንዲሆንም ጭምር ነው። እዚህ ጉዳይ ላይ ቆይታ እናደርጋለን። ሌሎች ተጨማሪ መረጃዎችን ሐሳቦችን ለመስማት ደግሞ እዚህ ስቱዲዮ እንግዳ ጋብዘናል። በዚህ ጉዳይ ላይ ተጨማሪ መረጃ የሚሰጡን ታዲያ በአዲስ አበባ ዩኒቨርሲቲ የፎክሎር መምህርና የኢሬቻ ጥናት ቡድን አባል የሆኑት ዶክተር ጥላውን ተሌላ ናቸው። ዶክተር ስለመጡ እናመሰግናለን። ስለጋበዛችኝ አመሰግናለሁ እንኳን አብሮ አደረሰ። ጥሩ የእሬቻ በዓል ከሰሞኑ እንግዲህ በድምቀት ይከበራል በተለይ ቅዳሜና እሑድ በምን አይነት መንገድ ይከበራል የሚለውን ቀደም ሲል በአንድም በሌላ መንገድ እያነሳ ነው ነበረ እሬቻ እንግዲህ በአብሮነት በአንድነት የሚከበር በዓል ነው። አብሮነትን፣ አንድነትን፣ ትስስርን የእርስ በእርስ ትስስርን ከማጠናከር አኳያ ያለው ፋይዳ ምንድን ነው ማለት እንችላለን? እንዴት ይገለጻል? ጥሩ ጥያቄ ነው። አሁን እነዚህ ጥያቄዎችን ለመመለስ ትንሽ መሰረት ለማስያዝ አሁን የተነሳው ጥያቄ የማህበራዊ ጉዳይ ነው። የማህበራዊ ጉዳይ ማለት አንድ የህብረተሰብ ትስስሩ እንደገና ደግሞ ቅድም ስነሳ እንደነበረው ለሀገር ግንባታም ጭምር በሚሆን መልኩ ስለሆነ ትንሽ ከባህላዊ አንጻሩን ብንመለከት ብዬ ነው። አንደኛው ምንድን ነው በዚህ ከበራዎች በብዛት አንዳንድ በዛ ዘርፍ ያጠኑት አንቱ የተባሉ አጥኚዎች አሉ። ለምሳሌ እንደ ቪክተር ተርነር የሚባል ሰው አለ፣ ካትሪን ቤል የምትባል ኢሬቻው ላይ እንዲሁ ያጠናች ሴት አለች እና እነዚህ የአደባባይ ከበራዎች ሰዎች በቃላት ከምገልጿቸው በላይ ከምነግሩን በላይ የራሳቸው ማንነትን ህዝቡን ለመረዳት የሚያስችሉ መድረኮች ናቸው ብለው ይገልጿቸዋል። እና እነዚህን በደንብ ወደ ማህበረሰብ ለማምጣት እነዚህን ከበራዎች በደንብ መመርመር ያስፈልጋል። አብዛኛዎቹ መድረኮች እና ከበራዎች በተምሳሌት የተሞሉ ናቸው ይላል ተርነር። እንደውም የተምሳሌት ጫካ ይላቸዋል እነዚህን ቦታዎች እና እነዚህ ተምሳሌቶች ደግሞ የሆነ ማቀፊያ ናቸው፣ መያዣ ናቸው። እነዚህን ስንፈታቸው፣ ስንዘረዘራቸው፣ በውስጡ ያሉትን ስንለያቸው፣ የበለጠ ማህበረሰቡንም እንረዳለን ከዛም ባለፈ ደግሞ ወደ ሌሎች ፋይዳዎች ልንወስዳቸው እንችላለን ይላል እና እዛ ውስጥ እንደ ተምሳሌት ሊታዩ የሚችሉ ለምሳሌ ሬቻ ላይ የምንመለከታቸው ሳሩ አለ፣ አበባው አለ፣ የምንለበሱ ልብሶች አሉ፣ የሚሄዱበት ቅደም ተከተል አለ፣ አብሮ ምሏቸው ድምጾች፣ የጋራ ድምጾች አሉ እነዚህ ተሳታፊዎቹ ወቅቱ ጊዜው ራሱ ቦታው፣ እነዚህ ነገሮች በሙሉ ተምሳሌታዊ የሆነ ነገር ስላላቸው እነዚህን ነገሮች አንድ በአንድ ስንለይና ስንፈታቸው ሰዎች በቃላት ከምነግሮን በላይ ልንረዳቸው ያስችሉናል ብሎ ስለምሉ ይሄ በስነጽሁፍ ያጠኑ ሰዎችና በዘርፉ ያሉ ሰዎች ያነሷቸው ሀሳቦች ናቸው እና አሁን ወደ ተነሳ ነው የአንድነት ጉዳይ ስንመጣ ወንድማማችነትን አንድነትን ከዛም ባለፈ ደግሞ ማህበረሰቡ ስለ ሰላም ያለውንም ለመረዳት እነዚህም ከኋላ በዝርዝር ብንመለከት ወደዚህ ሊያመጣን ይችላል። ነው አሁን ለምንፈልገው ነገር ወይም ደግሞ አሁን ኢሬቻ ለምከበርበት ሰላምም አብሮነትም ማሳያ ለምሳሌ ወደ እንትኑ ሲሄዱ መሬሆ ይላሉ። መሬሆ አንዱ ሰው ስል ብዙ ድምፆች በአንድ ጊዜ አብረው ይላሉ። እነዚህ ሰዎች በቁጥር ብዙ ናቸው፣ ድምፃቸው ግን አንድ ነው። አንድ ሆነን በፈጣሪ ፊት ስንታይ የምንፈልገው ይሆንልናል ብሎ ስለሚያስቡ ይሄን ድምፃቸውን ጭምር፣ አካሄዳቸውን ጭምር ያንን ነገር ያደርጉታል ማለት ነው ይሄ ይህን ሲደረግ ደግሞ ይሄ ብዙ በካሜራው ላይ እንደምንመለከተው በመድረኩ ላይ በጣም ብዙ ሰው ነው የሚሳተፍበት። ግን ይሄ ነው ተብሎ ብዙ በተቻለ መጠን በተወሰነ አጋጣሚ ካልሆነ በስተቀር ይሄና የሰው መገፋፋት ጭምርና ምክንያት ያ እዛ ላይ የወጣው ሰው በተቻለ መጠን እዛ ቦታ ላይ ሰው ገፍቼ ሰው አስቀይሜ ወደ ቤቴ አጣት ይዤ እንዳልመለስ ብሎ ስለሚያስብ ጥያቄ ራሳቸውን በጥንቃቄ ነው ወጣቶቹ ጭምር ሲሄዱ ወይም በጭፈራ እንኳ እየሄዱ ሳለ ጥንቃቄ ያደርጉታል እና ይሄ ቅድም እንግዲህ መተሳሰብ መተሳሰብ ለሌላው ማሰብ ሌላውን ማስቀደም እንደዚህ አይነት ነገሮች በቦታው የሚጠበቁና ከእሴቱም ያሉ ነገሮች ናቸው። እሴቶቹ ውስጥ እንግዲህ አንዱ አብሮነት ነው። መሰረታዊ ነገር ሰላም ነው። እዛም በሰላም ተገናኘን መሬሆ መሬ ሆ መሬ ኑናነ ኑዱፌ ይላሉ። መሬ ሆ ማለት ዞረልን፣ መጣልን፣ ተገናኘን። ስለዚህ ለምስጋና እንኳን ተገናኘን ብሎ ይጀምራሉ። ከዛ ስመለሱ ደግሞ ደስ ብሎናል ብለው አባቶች ሮቤ ድንብልቄ ይላሉ። ዘነበ ሞላ ፈሰሰ እና ደስ አለን ብሎ በማመስገን ወደዛ ይመለሱልን ና ይሄ ሰላም የምንለው ነገር መሰረታዊ ጉዳይ ነው። ሰላም እንግዲህ መጀመሪያ ምናልባት ይሄ አደባባይ ክብረ በዓል ነው። ይሄ አደባባይ ክብረ በዓል እንደተባለው ቅዳሜና እሁድ ይሁን እንጂ ጅምሩ ቆይተዋል። ከየት ነው የጀመረው? ከቤት ነው መጀመረው። ከቤት እናት፣ አባት፣ ልጆች አንድ ቤት ውስጥ ለዚህ ቅድሚያ ዝግጅት ያደርጋሉ። እርስ በራሳቸው አባት ለእናት ሁለቱም ቤት ውስጥ ያሉት በሙሉ እኛ እርስ በርስ ሰላም ነን ወይ ለዚህ ከመውጣታችን በፊት ይላሉ። እሷ ባለቤት እሱን ትመርቋለች፣ እሱ ይመርቃታል። ልጆቹም እርስ በርስ እየተቃቅፎ ከዛ በኋላ ወደ ጎረቤት፣ ከዛም እያሉ ወደ አደባባዩ መድረው። ይሄ እንግዲህ ከውስጥ ራስ ከራስ ይጀምርና ከጎረቤት ጋር ከሌላው ማህበረሰብ ጋር ይሆንና ከዛ ወደ አዲስ አበባይ ይመጣል ማለት ነው። መልካም ኢሬቻ። እንግዲህ የህብረ ብሔራዊነት እንዲሁም ደግሞ የውበት መገለጫ እንደሆነ ይነገራል እና በዓሉ በተለይም ቀደም ሲል እንዳነሳ ነው የጋራ ድምቀቶች የሚታዩበት መልካም ምኞቶች የሚሰሙበት በብዛት የሚታዩበት ነው። እና በተለይ ህዝብ ደግሞ ተስፋ ይሰንቃል አይደለ? አሮጌውን ዓመት ሸኝቶ አዲሱን ዓመት ሲቀበል በተስፋ ነው። ለሰላም ለይቅርታ ያለው ቦታ ከፍ ያለ ነው። እና በተለይ ኢሬቻ ለእንደነዚህ አይነት እሴቶች ያለው አበርክቶ እንዴት ያለ ነው? ጥሩ እንግዲህ አሁን ኢሬቻ እስካሁን ያው በፊት በኦሮሞ ዘንድ ብቻ ነበር ሲታወቅ የነበረው። አሁን ግን እንደምንመለከተው በርካታ ሰዎች ይሳተፉበታል፣ የተለያዩ ብሔር ብሔረሰቦችም ይሳተፉበታል። ይሄንን ማሳያ ቅድም እንዳልነው ከምንመለከታቸው ለምሳሌ ለብዙ በአልባሳት ደረጃ ራሱ ብዙ የተለያየ መልክ ያላቸው አልባሳት ናቸው የምንለበሱት እሬቻ የሚደረግበትን ሳሩን እና አደይ አበባን ስንመለከት ብዙ ጊዜ ሳር ብቻውን አይደለም፣ አደይ አበባ አብራ አለች እና ተምሳሌትነት አላቸው ሁለቱም፣ እና የተለያዩ ሁለት መልኮች አንድ ላይ ሆኖ ነው ለእሬቻም ራሱ የሚቀርበው እዛ ላይ የምሳተፉት ደግሞ በተለያየ እድሜ ጭምር ያሉ ከወጣቶች፣ ትላልቅ አባቶች፣ እናቶች ጭምር ናቸው እና ይሄ ምን ያሳየናል ስንል ይሄ ቅድም ያለውን አብሮነትን የተለያዩ መልኮች የተለያዩ መልኮች፣ የተለያዩ ሰዎች፣ የተለያዩ በእድሜ ደረጃ ያሉ ጭምር አብሮ የምሳተፉበት መድረክ በመሆኑም ሌሎችንም ጭምር ስለ ሰላም የጋራ ጉዳይ ነው። ማንም ቢሆን ይሄ የዓለም አቀፋዊ ጉዳይ ሀሳብ ነው። እንኳን በሀገር ውስጥ ያለ የትኛውም ብሔረሰብ በዓለም አቀፍ ደረጃ የሰላም ጉዳይ ቅድሚያ መሰጠው፣ እዛ ጋም ስክር ደግሞ አንድ ፈጣሪ አለ። ፈጣሪው ፈጣሪ አቅም ነው የተሻገር ነው እና ይሄንን ምስጋና እናቀርብ። ይሄኛው ሁሉም ማህበረሰብ የሚቀበለው ነው። እዛ ቦታ ላይ እዛ እንግዲህ የሚደረጉ ነገሮች ለምለም ነው፣ ስለ ህይወት ነው። ለምሳሌ ስለ ህይወትና ፈርቲሊቲ ነው፣ ከዛ ጋር የተያዙ ጉዳዮች ዘርተናል። የዘራ ነውን ደግሞ አብቅለ እንድንመገበው ከሰውና ነማፍ ስንብር አወጅ እንውላዱ ይላሉ። ብቻችንን ሳይሆን እኛን ከወፍጭ ጋር ጭምር እንድንመገበው ፍቃድ ይሁን። ዘርተነዋል የዘራው እሱ ነው ግን የዘራውንም ጭምር ወፉም ጭምር መጠቀም አለበት እና ብቻዬን አይደለሁ ማለት በተቻለ መጠን ኮኤግዚስተንስ የጋራ አብሮ አብሮነት ከማህበረሰብ ብቻ ጋር ብቻ ሳይሆን ከአካባቢ ጋር መስማማትን የሚያሳይ ስለሆነ፣ ምናልባት እንግዲህ ይህን የማህበረሰብ አብሮ መገኘት ብቻ ሳይሆን እነዚህ የቅድም ያልናቸው ተምሳሌታዊ ጉዳዮች ድርጊቶቹ የተለያዩ ቀለማቱ መልኩ እኒህ ነገሮች ብንፈታቸው ምን ይነግሩናል? ስንል እነዚህ አሁን የምንላቸውን የአብሮነት ጉዳይ ያነሱልናል። ጥሩ። የአብሮነት ጉዳይን በደንብ ለማየት ያክል የተለያዩ መልኮች ናቸው። ቀደም ሲል የሚያከብሩት ቀደም ሲል እርሶም ሲያነሱት ነበረ። የተለያዩ ብሔር ብሔረሰቦች በድምቀት ያከብሩታል፣ እና ይሄ ደግሞ በተለይ እንደ ሀገር ወንድማማችነትን እህትማማችነትን የህዝብ ለህዝብ ትስስርን ከማደርጀት አኳያ ያለው ፋይዳ እንዴት ነው የሚገለጸው የሚለውን በደንብ እናሳው እስኪ። ይህን እንግዲህ እንደው መመርመር ይፈልግ ይሆናል፣ በጥናት ማስደገፍ ይፈልግ ይሆናል። ግን ከምናየው ነገር ምንድን ነው? አንደኛ ለማወቅ ዝግጁ ስንሆን የሌላውን ለማወቅ ለማክበር እና የእኛን ብቻ ሳይሆን የሌላውንም እውቅና ስንሰጥ አብረን ስንሳተፍ ከማወቅ፣ ከመሳተፍ ጀምር እና እያደገ ይሄዳል ማለት ነው። ተቀራራቢ የሆኑ ነገሮች ደግሞ አሉ። ለምሳሌ አሁን ያው ኢሬቻ ላይ ስለምንነጋገር እንጂ አሁን ከነሐሴ አጋማሽ ጀምረን እስከ ጥቅምት ዳር ድረስ ብንሄድ በተለያየ ስም ተቀራራቢ በሆነበት ለምሳሌ ቡሄ ከመጀመርበት ጊዜ ጀምሮ ቁጣጣሽ አለ፣ ከዛ መስቀል፣ ከዛ ኢሬቻ፣ አዳቢና፣ ግፋታ፣ ያሁዴ፣ ደራሮ እነዚህ በሙሉ ተቀራራቢ በሆኑ ጊዜያትና ምናልባትም ስር መሰረታቸውና ቅድም ያልናቸው ተምሳሌታዊ ጉዳዮችን ብናያቸው የሚያቀራርቡ አሁን የሰዎች አብሮ መገኘትን ብቻ ሳይሆን አረ ይህም የእኔ ጉዳይ ነው እኔም አለሁበትም ጭምር ሊያሳይ የሚችል ነገር ስለሆነ እሳቤው እነዚህ ነገሮች ለዚህም ነው አሁን ብዙዎቹ ስመጡ ባህላቸውን የሚገልጹ አልባሳትን ማህበረሰቡን የሚወክሉ ተምሳሌታዊ የሆኑ ነገሮችን እቦታው ላይ ሲገኙ የራሳቸውን ያጨፋፈር ስልት ጭምር አድርጎ ቦታው ላይ ተገኝቶ ያከብሯል ያስደረግ በተቻለ መጠን እኔ እንግዲህ አንድም በጥናቱ ቡድን በመሆን ሌላው ደግሞ የማህበረሰቡም አባል በመሆን በቦታውም ተገኝቻ ያውቃለሁና ከራሳቸው እንትን እንግዳ ሲሆን የበለጠ ቅድሚያ ሰጥቶ ምናልባትም እናንተ በካሜሮቻችሁ ጭምር አይታችሁ ሊሆን ይችላል። እነዚህ ሰዎች የበለጠ አብሮ በመታየታቸው ደስታ የሚሰማቸው በርካቶች ናቸው። ና እኒህ ነገሮችን ማጎልበት የበለጠ ትውውቁ ሌላ አንጻር ይሆናል ማለት ነው የማህበረሰብ የእርስ በርስ መገናኘት በአካባቢ መገናኘት በአጋጣሚ መገናኘት ሌሎች ነገሮች እንዳሉ ሆነው አገራዊ የሆኑ ሌሎች ጉዳዮች የሚያገናኙን እንዳሉ ሆነው ይሄኛው ደግሞ ሌላው አንጻር ሌላው የመገናኛ አንጻር ይሆናል። መልግምል መልካም። ዶክተር ጥላው ምናልባት ደግሞ የመጨረሻ ጥያቄ እናድርገው፣ አጠር አድርገው እንዲያነሱልንም በተለይ እንደ ሀገር ለተጀመሩ ሁለንተናዊ የሚባሉ የልማት ስራዎች በጋራ መስራትና አንድነት ውጤት ማምጣት እንደሚችል እያየን ነው። የኢሬቻ በዓል ደግሞ የታላቁ ኢትዮጵያ ሕዳሴ ግድብ ተመርቆ በይፋ ስራ ከጀመረ በኋላ የሚከበር ከመሆኑ ጋር ተያይዞ የተለየ ስሜት የተለየ አከባበር ይኖረዋል የሚልም እምነት አለን። እና ኢሬቻ ደግሞ የበዓልና እሴቱ ከሌሎች ብሔረሰቦች ጋር ጨምሮ የሚታይበት አብሮነት የሚጎላበት ነው። እና ይሄንን መልካም እሴት ይዞ እንደ ሀገር የተጀመሩ ስራዎች እንደ ሀገር ያሉ ለውጦችን ለማስቀጠል ከኢሬቻ ምን አይነት ተሞክሮ ይወሰዳል የሚለውን እናንሳ። ጥሩ፣ እንግዲህ አሁን እርግጥ ነው የግድብ በተመረቀበት እንዳ ደግሞ ዘንድሮ የዘንድሮ ኢሬቻ በተለይም ፍንፍኔ ላይ ከተማዋ ከቀድሞ በበለጠ ያማረችበት አጋጣሚ ስለሆነ እነዚህ ነገሮች በጥንቃቄ ይዘናቸው ስርዓታችን ማከናወን እንዳለ ሆኖ፣ አሁን ልገኝ የምችለው ተመክሮ አብሮነት ምን አይነት ጉልበት አለው ምለው ነገር እዚህ ጋር ሊታይ የምችል ይመስለኛል። ምክንያቱም የአባይ ግድብ የአብሮነት ውጤት ነው። ከኢትዮጵያውያን አብሮ ሆነው በታሪክ ሌሎች ከሰሯቸው በተጨማሪ የተዘገቡት አንድ ጉዳይ ስለሆነ ልክ እነዚሁ ሁሉ ኢሬቻ ሲከበር ኦሮሞም እንዳለ አንድ ላይ ሌላውን ማህበረሰብ በአብሮ ተሳትፎ አንድ ላይ ባይሳተፍም ራሱ ባለበት ሆኖ የኔ ጉዳይ አብሮ አለበት ብሎ እንደሱ በቅርበት ከተመለከተው የተሻለ ነገር የእሱንም ጭምር አብሮ አድርጎ ነገም ሊያሳይ የሚችል እድል ልፈጥር ስለሚችል ይሄ ትልቅ አጋጣሚ ነው። እነዚህ ነገሮች ደግሞ እንዴት አሁን ባህሉ ማህበረሰቡ ያሳየን ያለው ባህሉን ነው እነዚህ ነገሮች ደግሞ እንዴት ወደ ልማትና ሀገራዊ ጉዳይ እናምጣው። የተያዘው ርዕሰ ጉዳይ ለሀገራዊ ማንሰራራት የሚል ስለሆነ ይሄ እኛ በእኛ ጥናት አፕላይድ ፎክሎር ፎክሎር እንደ ዴቨሎፕመንት የሚል ሀሳብ ውስጥ ነው። ፑቲን ፎክሎር ቱ ዩዝ አሁን ባህልን አጥንተ ነው ለብቻው ማስቀመጥ ሳይሆን ባህልን እንጀራ እናድርገው፣ ዳቦ እናድርገው የሚል ህሳቤ ነው ያለው እና ያ ከሆነ ብዙ ባህሎች አሉን። ኢሬቻ ብቻ ሳይሆን ብዙ ባህሎች አሉን። ባህሎቻችንን ወደ ልማት እንቀይረው የምል እሳቤ ስለሆነ ይሄ ትልቅ ለአጥኚዎች እና ለሁላችንም እና እንመሰል ላሉት በተለይም በማህበረሰባዊ ሳይንስ ዙሪያ ያሉት አሁን ባህልን ብቻ ሳይሆን ባህልን አምጡና ለተግባር አውሎ የምል እድል የፈጠረ መፈክር ስለሆነ ይሄንን መጠቀም ብችል ብዙ ነገር ይገኝበታል የምል እምነት አለኝ ጥሩ በአዲስ አበባ ዩኒቨርሲቲ የፎክሎር መምህርና የኢሬቻ ጥናት ቡድን አባል ዶክተር ጥላሁን ተሊላ ሲዶ ተገኝተው ለሰጡን ማብራሪያ እናመሰግናለን መልካም ቀን መልካም ባህል ሚኖሩ አሜን ለሁላችን ይሁን አመሰግናለን ጥሩ